የኢትዮጵያውያንን ልብ ያሞቀ ሀገሪቱን ከድህነት ወደ ሀብት ማማ ያወጣል የተባለለት አዲስ እና አስደሳች ብሎም አስደንጋጭ መረጃ ተሰምተዋል። በቆይታችን ሰፋ ያለ ዘገባ ይዘንበታል። በኢትዮጵያና በኤርትራ መካከል ውጥረት በነገሰበት በዚህ ጊዜ በሁለቱ ሀገራት መካከል ያለውን ድንበር አንድ አፈንጋጭ ኃይል አፍርሶታል። ይህንን ድርጊት የፈጸመው ማን ነው? በቆይታችን ይዳሰሳል። በትግራይ ክልል ከ ሀምሳ ስድስት ሺህ በላይ ወጣቶች ህይወታቸውን አደጋ ላይ በሚጥል መልኩ ከሀገር መውጣታቸው ተዘግቧል። የዜናችን አንዱ አካል ነው። ሶስተኛው የዓለም ጦርነት ፈንድቷል እየተባለ ነው። አሜሪካ ከእስራኤል ጎን በተሰለፈችበት በዚህ ጊዜ ሩሲያ ከኢራን ጎን መቆሟን በቆይታችን እንተነትናለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የኦሮሞ ነጻነት ግንባር ኦነግ ትናንት በአዲስ አበባ የሚገኘው ቢሮውን በይፋ ከፈተ። በመክፈቻ ስነ ሥርዓቱ ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ዳውድ ኢብሳ ባደረጉት ንግግር ይህ ቤት የኦሮሞ ምሁራን የሚወያዩበትና የሚመክሩበት ቤት ይሆናል ብለዋል። በጉለሌ የሚገኘው ይህ የኦነግ ቢሮ የተከፈተው ከአምስት ዓመታት በኋላ ነው። በትግራይና ኤርትራ ህዝቦች መካከል የተፈጠረ ያለውን ህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ ተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን ደብረ ሚካኤል ተናገሩ። ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋርም እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። የህወሓት ሊቀመንበር ዶክተር ዶክተር ደብረጽዮን ገብረ ሚካኤል ይህን የተናገሩት የክልሉ የሰማዕታት 37ኛ ጊዜ መታሰቢያ በሐውዜን ከተማ በተካሄደበት ስነ ስርዓት ላይ ነው። ህዝባችንን ከሌሎች ህዝቦች ጋር የሚያጣላ ምንም ነገር የለም ሲሉ የተደመጡት ደብረጽዮን ገብረ ሚካኤል ከአማራ፣ ከአፋር፣ ከኤርትራም ይሁን ከሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር ከድህነት በመውጣት በልማት መኖር ነው የምንፈልገው ሲሉ ገልጸዋል። ፓርቲያችን ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶች ከጎረቤት ህዝቦች ጋር እንዲፈጸሙ ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። በሌላ በኩል የትግራይ ጦርነት ከተጀመረ አንስቶ ላለፉት አምስት ዓመታት ተለያይተው የቆዩት በዛላምበሳ የሚገናኙ የኢትዮጵያና የኤርትራ መንደር ነዋሪዎች በድጋሚ መገናኘታቸውን ቢቢሲ በቪዲዮ አስደግፎ ባቀረበው ዘገባ አስታውቋል። በተመሳሳይ ባለፈው ሳምንት ቅዳሜ ከመረብ ወንዝ ማዶ ባሻገር ያሉ ህዝቦች በተመሳሳይ መገናኘታቸውን ዘገባ አመላክቷል። ሊቀመንበሩ ደብረ ጽዮን በተጨማሪም በመልእክታቸው የፕሪቶሪያ የሰላም ስምምነት በርካታ ጉዳዮችን አልተፈጸሙም ሲሉ በመግለጽ ለአብነትም የክልሉ የግዛት አንድነት አልተከበረም፣ ከአንድ ሚሊየን በላይ የሚሆኑ የክልሉ ተፈናቃዮች ወደ ቀያቸው አልተመለሱም ሲሉ ጠቅሰዋል። የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻም ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴ ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉ አሳስበዋል። በተያያዘ ዜና በትግራይ በሁለት ዓመታት ብቻ 56 ሺህ ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በሁለት ዓመታት ውስጥ 56000 ወጣቶች ከትግራይ በሕገወጥና አደገኛ መንገድ ላይ መሰደዳቸውን የትግራይ ክልል ወጣቶችና ስፖርት ጉዳዮች ቢሮ አስታውቀዋል። በክልሉ ያለው አለመረጋጋት፣ ፖለቲካዊ ሁኔታና ስርዓትነት ለወጣቶች ስደት መበራከት ምክንያት መሆኑን የገለጹ ሲሆን እነዚህ ወጣቶች መዳረሻቸው ደግሞ አብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑን ገልጸዋል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ ሀዱሽ በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። አቶ አዱሽ ከ56 ወረዳዎች የተሰባሰቡ መረጃዎች እንደሚያመላክቱት 56000 ወጣቶች ከክልሉ ተሰደው መውጣታቸውን ነው ሲሉ መግለጻቸውን ዶቼ ቬለ ዘግበዋል። በሌላ በኩል 25000 የሚሆኑ የትግራይ ወጣቶች ከሳውዲና ሌሎች ሀገራትም ተመልሰው መምጣታቸውን ቁጥራዊ መረጃዎች እንደሚያሳዩ ገልጸው ይሁንና እነዚህ ተመላሾችም ጭምር ዳግም ወደ ስደት እያመሩ መሆናቸውን ተናግረዋል ተናግረዋል። አክለውም ወደ ህገ ወጥ ስደት የሚገፉ 1400 ደላሎች፣ የሰዎች አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን ጠቅሰው ከነዚህ ውስጥ 613 የሚሆኑት የክስ መዝገብ ተከፍቶባቸው ወደ ህግ የቀረቡ ናቸው ብለዋል። 76 የሚሆኑት ጥፋተኛ ተብለው ተፈርዶባቸዋል ሲሉ ጠቁመዋል። በትግራይ 70 በመቶ የሚሆኑ ወጣቶች ስራ አጥ መሆናቸውና የወጣቶች ስደት መጠንም እንዲያሻቅብ እያደረጉ ካሉ ምክንያቶች መካከል ስራ አጥነት ቀዳሚ መሆኑን በዘገባው ተመላክቷል። በተያያዘው ዓመት መጀመሪያ ባሉት ሶስት ወራት በህገወጥ መንገድ ለስደት ከተዳረጉ ከ6 ሺህ በላይ ወጣቶች ውስጥ 294 የሚሆኑት ህይወታቸው ማለፉን ቢሮ ማስታወቁ ይታወሳል። የሶማሌ ክልል ባለስልጣናት በኖጎብ ዞን ጽፈት ቤት ላይ ጥቃት ፈጽመውብኛል ሲል የኦጋዴን ነጻ አውጪ ግንባር ኦብነግ ወቀሰ። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በኖጎብ ዞን ኢልዌይን በሚገኝ ጽፈት ቤቱ ላይ ተፈጸመበትን ጥቃት ተከትሎ ሁለት ከፍተኛ አባላቱ ያለ ፍርድ ቤት ክስና ምንም አይነት የፍትህ ሂደት ሳይከተል በማሰር ከሶስት ሳምንት በላይ በድብቅ መቆየታቸውን በመጥቀስ የሶማሌ ክልል ባለስልጣናትን ከሰዋል። ኦብነግ በሰኔ 20 በሰጠው መግለጫ እስረኞች የኖጎብ ዞን ምዕራፍ ሊቀመንበር አቶ አያናሌ ያን ዱቤልና የአልዊን ወረዳ ኃላፊ የሆኑት በሽር ኡስማን ቡዴል መሆናቸውን ገልጸዋል። ፓርቲው ሁለቱ የተያዙት ታጣቂዎች የኦብነግን ቢሮ ወረሩ በተባለበት ወቅት ጥቃት እየደረሰባቸው ሲሆን እንዲሁም ወደማይታወቅ ቦታ ተወስደዋለን ብለዋል። ፓርቲው ወረራውን ባንዲራ እንዲሁም እና የቀድሞ የኦብነግ ታጋይ እናት ተብለው የተገለጹት አሮጊት ሴት ለፓርቲው ንብረት አከራይተዋል በሚል መሰረተ ቢስ ውንጀላ ለጊዜው መታሰራቸውን ገልጸዋል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ዑመርን ጨምሮ የክልሉ አስተዳደር ድርጊቱን ትዕዛዝ በማዘዝና በመቆጣጠር ወንጀለኛ ናቸው ያለ ሲሆን ኦብነግ የፌዴራሉ መንግስትም የ2008 የሰላም ስምምነትን አላከበረም በማለት የሰነዘረውን ትችትና ተተኪ ፓርቲ ለመመስረት ሙከራ ማድረጉን ተከትሎ ሰፋ ያለ የትንኮሳ ዘመቻ አካል ነው ሲል ገልጿል። ኦብነግ አባላቱ በአፋጣኝ ያለምንም ቅድመ ሁኔታ እንዲፈቱ ቢሮ እንዲከፈትና ገለልተኛ ምርመራ እንዲደረግ ጠይቀዋል። የሀገር ውስጥና ዓለም አቀፉ ማህበረሰብ ደግሞ የታሳሪዎችን ደህንነትና ህጋዊ መብቶች እንዲያረጋግጡ ጠይቋል። ኢትዮጵያ የነዳጅ ምርት ወደ ገበያ ልታቀርብ ነው ተባለ። ኢትዮጵያ የራሷን ነዳጅ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በተጨማሪም መስከረም 2018 ዓ.ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑ ተሰምቷል። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች በዛሬ ዕለት ያደረጉት ባለው የጋራ ውይይት ነው። በዚህ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር በመተባበር ለማምረት ከስምምነት ላይ መድረሷን አስታውቀዋል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አቢይ አህመድ የመንግስት የ2017 በጀት ዓመት የስድስት ወራት የሥራ አፈጻጸምን በተመለከተ ለምክር ቤት አባላት ባቀረቡበት ወቅት መናገራቸው የሚታወስ ነው። በወቅቱም የማዳበሪያ ፋብሪካ ግንባታ 2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅ ጠቅላይ ሚኒስትሩ ተናግረውም ነበር። በተጨማሪም ጠቅላይ ሚኒስትሩ በመጪው የ2018 ዓመተ ምህረት መስከረም ወር ላይ ታላቁ የህዳሴ ግድብ ተጠናቆ ሪቫን እንደሚቆረጥ በዚሁ መድረክ ላይ አንስተዋል። ወደ ውጭ ዘገባችን እናልፋለን። የእስራኤልና የኢራን ጦርነት ተባብሶ በቀጠለበት በዚህ ወቅት የሩሲያ ፕሬዝዳንት ቭላድሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር በሞስኮ ተገናኝተው መክረዋል። የሩሲያ ፕሬዝዳንት አሜሪካ በኢራን ላይ ያደረሰችውን ጥቃት ያወገዙ ሲሆን ሩሲያ ለኢራን ህዝብ ድጋፍ እንደምታ እንዲያደርግ ለልዑካን ቡድኑ አረጋግጠዋል። ፑቲን ከኢራን ልዑካን ቡድን ጋር ሲነጋገሩ የሚያሳይ አጭር ቪዲዮ በክሬምሊን የተለቀቀ ሲሆን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ ዩሪ ኡሻንኮቭ ከፍተኛ ረዳትና በዋሽንግተን የቀድሞ የሩሲያ አምባሳደር በውይይቱ ተገኝተዋል። በውይይቱ ይህ በኢራን ላይ የሚፈጸም ጥቃት እርምጃ ምንም ዓይነት ሕጋዊ እና ምክንያት የለውም ያሉት ፑቲን ከኢራን ጋር ለረጅም ጊዜ የቆየ ወዳጅነትና አስተማማኝ ግንኙነት አለን እኛም በበኩላችን የኢራንን ሕዝብ ለመደገፍ ጥረት እናደርጋለን ሲሉ ተናግረዋል። ፑቲን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ የተባበሩት አረብ እምሬት ፕሬዝዳንት ማህሙድ አልናህያና የኢራን ፕሬዝዳንት መሱድ ፐሸሽካን ጋር በስልክ ውይይት ማድረጋቸውን ለኢራን የውጭ ጉዳይ ሚኒስትር ተናግረዋል። ክቡራትና ክቡራን ቤተሰቦቻችን የዛሬው ጥበብ መረጃችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ መረጃችንን ስለተከታተላችሁ ከልብ አድርገን እናመሰግናለን። በየጊዜው የምንለቃቸው መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።